በዛሬ ፕሮግራሜ በተለይ ለሴት እህቶቼ እጅግ በጣም የምትማሩበት ሀሳብ ነው ይላቸው የመጣሁት ሴቶች ለትዳር የሚሆናችሁን ወንድ የምታውቁበት የምትለዩበትን አምስት መሰረታዊ ሀሳቦችን እናያለን። በተለይ ዛሬ ይሄን ሀሳብ ማንሳት የወደድኩት በጣም በርካታ ሴቶች ከዚህ ጉዳይ ጋር በተያያዘ የምትጠይቁኝ ጥያቄዎች አሉ። የሚደርስባችሁም የተለያዩ ችግሮች አሉ። በተለይ በፍቅር ህይወታችሁ ላይ ለጊዜያዊ ጥቅም ቀረበኝ በኋላ ጎድቶኝ ሄደ። እንደዚህ አይነት ነገሮች ብዙ ጊዜ በርካታ ሴቶች ላይ ይደጋገማል። እኔ የእውነት ወድጀው ነበር፣ የወደደኝ መስሎኝ ነበር፣ እንደዚህ ያደረግልኝ ነበር፣ እንዲሆንልኝ ነበር። በኋላ ግን ተለወጠብኝ፣ ሸሸኝ። ወይንም ደግሞ ከኔ ጋር ሌላ ነገር ካረገ በኋላ ጥሎኝ ሄደ። እንዲ እንዲህ አይነት ነገሮች በርካታ ሴቶችን ልብ የሚሰብር እና የሚጎዳ እድሜያችሁንም ጊዜያችሁንም ጤንነታችሁንም ብዙ ነገሮቻችሁን የሚያሳጡ ጉዳዮች ናቸው። ስለዚህ በተለይ ሴቶች አንድ ወንድ ሲቀርባችሁ፣ ሲተዋወቃችሁ፣ ወይም ፍቅረኛችሁ ሲሆን ከዛ ወንድ ጋር ጊዜ ስታሳልፉ ይህ ወንድ ለትዳር ይሆነኛል ወይንስ አይሆነኝም የሚለውን ነገር ይሄ አሁን በምነግራችሁ አምስት ነገሮች ማወቅ መለየት ትችላላችሁ። እነዚህ አሁን የምነግራችሁ ነገሮች የቀረባችሁ ወንድ ላይ የምታዩ ከሆነ ያ ወንድ ለቁም ነገር የሚፈልጋችሁ፣ ከጊዜያዊ ስሜት ወይንም ከተለያየ ጥቅማ ጥቅም ባለፈ እናንተን ለቁም ነገር እንደሚፈልጋችሁ በቀላሉ ትረዳላችሁ። ይሄን የምነግራችሁ ነገሮች ደግሞ በተገላቢጦሽ ሆኖ የምታገኙበት ከሆነ ደግሞ እሱ ጊዜያዊ ጥቅም ፈላጊ እንጂ እውነተኛ አፍቃሪያችሁ እንዳልሆነ በጊዜ ተረድታችሁ ጊዜያችሁንም ፍቅራችሁንም ሳታባከኑ ቶሎ ከዛ ወንድ ለመራቅ ይረዳቸዋል። እነዚህ ነገሮች ምንድን ናቸው? እናየዋለን። አብራችሁም ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ሌሎች እህቶቻችን ጋርም እንዲደርስና ደግሞ እንዲማሩበት ላይክሽር አድርጋችሁ አጋሯቸው። በቀጥታ ወደ ሀሳባችን እንግባ። በነገራችን ላይ የሰው ልጅን እንግዲህ አመለካከት ለማወቅ ጊዜ ይፈጃል። አሁን አንድ ወንድ ሲቀርባችሁ ቶሎ ያህን ወንድ አውቃችሁ ትረዱታላችሁ ማለት አይደለም። በጊዜ ሂደት ውስጥ ታውቁታላችሁ። ነገር ግን በደንብ ማወቅ ያለባችሁ ነገር ምንድን ነው? አንዳንድ ጊዜ ቶሎ የምትለዩዋቸው ነገሮች አሉ። ለምሳሌ በተዋወቃችሁ በጣም በአጭር ቀናቶች ውስጥ አፈቅርሻለሁ፣ በጣም ወድሻለሁ፣ እንደ ዋንቺ የዘላለሜነሽ ከአንቺ ውጫ ላይ ምያለ ገና በተዋወቃችሁ በአንድ ቀን በሁለት ቀን እንደዚህ አይነት ነገር ውስጥ የሚገባ ወንድ ከሆነ ይሄ አካላዊ ጥቅም ፈላጊ፣ ጊዜያዊ ነገር ከአንቺ ጋር ለማሳለፍ የሚፈልግ ወንድ እንደሆነ ሴቶች በቀላሉ ማወቅ አለባችሁ። ምክንያቱም አንችን ለቁም ነገር የሚፈልግሽ፣ አንችን ለእውነተኛ ነገር የሚፈልግሽ ወንድ ገና ዛሬ ተዋውቀሽው በንጋታው መጥቶ እንደው ሞት ጉልሽ አላንቺ አልበላለኝ አልታያለኝ የሚል አይነት ነገር ውስጥ አይገባም። ረጋ ብሎ ትውውቃችሁ ጊዜ እያሳልፋችሁ ነገሮችን ያየ የሚሄድ ረጋ ብሎ አስተውሎ የሚሄድ አይነት ወንድ ከሆነ ነው እንጂ ቶሎ ነገሮችን ሊያፈጣጠንብሽ የሚሞክር አይነት ከሆነ ይሄ ከአንቺ ጋር ጊዜያዊ ነገር ፈላጊ እንጂ ዘለቄታዊ እንዳልሆነ በቀላሉ መረዳት አለባችሁ። ነገር ግን ከዚህ ውጭ ምነግራችሁ አምስቱ መሰረታዊ ነገሮች፣ አንደኛው ምንድን ነው? ያከብርሻል ወይ ነው ይሄ በፍቅር ግንኙነት ውስጥ በተለይ ይሄን ወንድ ላግባው አላግባው የሚለውን ነገር ሴቶች ስትወሰኑ ቁጭ ብላችሁ ይሄ ወንድ ለእኔ ክብር አለው ወይ የሚለውን ነገር በደንብ ማየት አለባቸው። አሁን ስለ ክብር ስናወራ በተለይ ሶስት መሰረታዊ ነገሮች እነግራቸዋለሁ። አንደኛው ምንድን ነው፣ አንቺን ከሚጎዱሽ ድርጊቶች ይሸሻል ወይንም ይጠነቀቃል። ይሄ ማለት ምንድን ነው፣ በፍቅር ግንኙነታችሁ ላይ ፍቅራችሁን የሚጎዳ ነገሮችን አያደርግም። ለአንቺ ክብር የሚኖረው ከሆነ ይሄን ነገር እኮ ባደርግ አስቀይማታል ያለው ይሄ ነገር እኮ እሱ አትወድም፣ ይሄኮ ደስ አይላትም እያለ አንቺን ከሚያስከፉ ፍቅራችሁ መሀል ችግር ከሚፈጥሩ ነገሮች ይርቃል። ይሄ አንደኛው ክብሩን የምታዩበት ነገር ነው። በዚሁ በክብር ውስጥ ደግሞ ሁለተኛው ነገር ምንድን ነው? የራሱን ነገር አያስቀድምም። ለምሳሌ ለአንቺ ክብር የሌለው አይነት ከሆነ የራሱን ስሜት ብቻ ይከተላል። እሱ የሚፈልገውን ያደርጋል። እሷ ምን ይሰማታል፣ እሷ ምን ታስባለች አይልም። ነገር ግን ለአንቺ እውነተኛ ክብር ካለው የራሱን ስሜት ብቻ ማዳመጥ ሳይሆን አንቺንም ማድመጥ፣ አንቺንም መረዳት፣ የአንቺን ስሜት መረዳት ላይ ትኩረት ያደርጋል። ይህንንም በክብር ውስጥ ማየት አለባችሁ። ሌላኛው ነገር ደግሞ ምንድን ነው? ስሜትሽን ይጠብቅልሻል ወይ? እንዳልኩት እውነተኛ ፍቅር ላንቺ ካለው ከራሱ ስሜት ይልቅ ላንቺ ስሜት ይጨነቃል። ስሜትሽን ይጠብቅልሻል። ይከፋት ይሆን ትናደድ ይሆን ወይ ይሄን ነገር ባረግ ደስ አይላትም እያለ ያንቺን ስሜት በደንብ የሚቆጣጠርልሽ ይሆናል። ታዲያ እነዚህ ነገሮች በክብር ውስጥ ይታያሉ። በመጀመሪያ የሀወንድ ለአግባው አላግባው ስትሉ ይሄ ነገር አለ ወይ የሚለውን ማወቅ ያስፈልጋል። ሁለተኛው ነገር ደግሞ አካላዊ ውበትሽን ያከብርልሻል ወይ? ይሄ ማለት ምንድን ነው መልክሽን ተፈጥሮሽን አምኖ ተቀብሏል ወይ? በአንቺ ሰውነት አያፍርም ወይ? የትኛውም ቦታ ላይ ሲሆን በአንቺ ይኮራሉ። አንዳንድ ጊዜ ብቻችሁን ስትሆኑ አፈቅርሻለሁ እንዲያረግልሻለሁ እያለ ለአንቺ በጣም ፍቅር ያለው ይሆን እና አንዳንዴ ወይ ከሰዎች ጋር ስትሆኑ ሊሆን ይችላል ሰው የተሰበሰበበት ቦታ ላይ ሊሆን ይችላል። ይሃኔ እንደዚ አይነት ቦታ ላይ በአንቺ ሚያፈር እሷ ኮ ፍቅረኛ ናት እንደዚህ ብሎ አንቺን ግልጽ ለማውጣት የሚፈራ ወይንም ለአንቺ እንደዚህ አይነት ቦታ ላይ ይዞሽ የማይወጣ በአንቺ ሰውነት በአንቺ ማንነት የሚያፍር አይነት ከሆነ እንደዚህ አይነት ትዳርን መፍራት መጠንቀቅ አለባችሁ። ስለዚህ በአንቺ አካላዊ ውበት የትም ቦታ ላይ በአንቺ ይኮራል ወይ ያለሽን ማንነትሽን አምኖ ተቀብሏል ወይ? ይህንን በደንብ ሴቶች ማወቅ አለባችሁ። ሌላው ነገር ደግሞ ምንድን ነው ስለ አንቺ ስትጠይቂው ከአካላዊ ነገርሽ ይልቅ ውስጣዊ ነገሮች ላይ ያተኩራል። ይሄ እንግዲህ አንድ ወንድ እውነተኛ ለትዳር የሚፈልግሽ ከሆነ የሚያሳይሽ ባህሪ ነው። እንዳልኩት ለጊዜያዊ ነገር የሚፈልግሽ ወንድ ከሆነ ለምሳሌ ከኔ ምንድን ነው የምትወድልኝ? በምን ምክንያት አፈቀርከኝ? እንደዚህ አይነት ነገር ስትዪው ሰውነትሽን አይቼ እንደው መቀመጫሽ፣ ከንፈርሽ ያምራል እንደዚህ እያለ ላይ ብልጭልጭ የሚታየው ነገርሽ ላይ ነው የሚያተኩረው ወይንስ ደግሞ ውስጣዊ ነገርሽ፣ ባህሪሽ አስ አስተሳሰብሽ፣ አላማሽ፣ እንደዚህ ውስጣዊ ነገሮችሽ ላይ ትኩረት ያደርጋል፣ የሚለውም በደንብ ማወቅ አለባችሁ። እላይ ላዩ ላይ የሚያስብ አይነት ወንድ ከሆነ ይሄ ከስሜት ያለፈ ነገር የለውም። ነገር ግን እውነተኛ ውስጣዊ ማንነትሽን ለመረዳት የሚሞክር ከላይ ውበትሽ ይልቅ ውስጥሽን የሚወድ የሚያከብር፣ የሚያደንቅ አይነት ከሆነ ይሄ ጥሩ ለትዳር የሚሆን አይነት ነው ማለት ነው። ይህን ማወቅ አለባችሁ። ሌላው ደግሞ ወላዋይ ባህሪ አይኖረውም። እንግዲህ እውነተኛ አፍቃሪ ለትዳር የሚሆን ወንድ ከሆነ እዚህም እዛም የማይል ወላዋይ አሁን ስለ ወላዋይ ባህሪ ስላላቸው ሰዎች ስናወራ በዋናነት ሶስት መሰረታዊ ነገሮችን እናያለን። ለምሳሌ አንደኛው አሁን ብዙ ጊዜ ወላዋይ ባህሪ ያላቸው ወንዶች ምን አይነት ናቸው? አካላዊ ፍላጎት ያላቸው ለምሳሌ አንቺን ለጊዜያዊ ጥቅም ብቻ ከሆነ የፈለገሽ ዛሬ አንቺ ጋር ይመጣል፣ ነገዛች ጋር ይሄዳል። ነገዛች ጋር ይሄ እላያዊ ውበትን ብቻ የሚያሳድዱ ናቸው። ሌላው ደግሞ ምንድን ነው? ሌላ ፍቅረኛ ካለው ወላዋይ ሊሆንብሽ ይችላል። ነገዛችኛዋ ጋር ይሄዳል፣ ዛሬ አንቺ ጋር ይመጣል። ይሄ እዛም እዛም ሌላ ፍቅረኛ ሲኖረው ሊሆን ይችላል። ሌላው ደግሞ በባህሪ ደግሞ እንደዚህ ቀሽቃዣ ወንዶች አሉ። በአንድ ሴት ተረጋግተው መቀመጥ የማይችሉ ያዩትን ሁሉ የሚመኙ ወላዋይ አይነት ወንዶች አሉ። ስለዚህ እንደዚህ አይነት ባህሪ አለው ወይንስ ደግሞ አንቺም ብሎ በቃ ከአንቺ ጋር ብቻ ሆኖ ተረጋግቶ የተቀመጠ ወንድ ነው የሚለውን ሴቶች በደንብ ማየት አለባቸው። በመጨረሻ መነግራችሁ ምንድን ነው፣ ሲፈልግሽ ብቻ የሚያገኝሽ ከሆነ አንቺ ስትፈልጊ የማታገኘው ከሆነ እንደዚህ አይነት ነገሮች በመሀል ካለ በጣም ጥንቃቄ ማድረግ አለባችሁ። ምክንያቱም እውነተኛ ስሜት ላንቺ ካለው፣ እውነተኛ ፍቅር ካለው እሱ ሲፈልግሽ ብቻ ሳይሆን የሚያገኝሽ አንቺን በፈለግሽው ጊዜ መገኘት መቻል አለበት። አንቺ ስትፈልጊው እንደዚህ ሆኜ እንደዚህ ሄጄ እያለ የሚሸሽሽ ከሆነ እሱ በፈለገ ጊዜ አንቺን ብቻ የሚያገኝሽ አይነት ከሆነ ይሄ ጥሩ አይደለም። አይደለም። ከመጀመሪያም እንደዚህ አይነት ነገሮች መቀረፍ አለባቸው። ስለዚህ በአጠቃላይ ሴቶች እነዚህን ባህሪያቶች የቀረባችሁ ወንድ ላይ እንዴት ነው ያሉት የሚለውን መገምገም እና ለትዳሪ ሆነኛ ላይ ሆነኝም የሚለውን ማወቅ ትችላላችሁ ማለት ነው። ዶክተር ዮናስ ነበሩ ይህን ሀሳብ ላይክ እና ሼር እያረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ